በግቤ ባሻገር አለቸራ አንዲት ሰው በፍቅር በናፍ። ሰላም ለሁላችሁም ይሁን የተወደዳችሁ ተመልካቾቻችን፣ እንዴት ናችሁ? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ መዝናኛ ዛሬ ከአዲስ አበባ ውጪ ይዘናችሁ መጥተናል። ከሺህ ዓመታት በፊት ጀምሮ የሰው ልጆች የእንጨት ውጤቶችን ለተለያዩ ቅርጻ ቅርጽ፣ ለስዕሎችና ለተለያዩ የጥበብ ስራዎች ይጠቀሟቸው ነበረ። ደግሞ በሀገራችን የእንጨት ውጤቶቻቸው በጣም ታዋቂ ከሆኑ ከተሞች መካከል ቀዳሚ ማለት ይቻላል ጅማ ከተማ ነው። ስለዚህ ዛሬ በ120 ፕላስ ይዘናቸው የመጣ ነው ወደ ጅማ ከተማ ነው። የተለያዩ የእንጨት ውጤቶችን አብረን የምንመለከት ይሆናል። አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ይህ ምንድን ነው? እሱ የነጭ ሽንኩርት መውቀጫ ነው። የነጭ ሽንኩርት መውቀጫ ነው። እንዴት ታውቃለህ? አይደል? የሆነ ጌጥም ይመስላል እንጂ የእውነት የሚሰራበት አይደለም የሚመስለው። እንደ ጌጥም መቀመጥ ይችላል። ይሰሩበታል። ትክክል። ጅማ ሲባል የእንጨት ውጤቶቿ በጣም ታዋቂ ናቸው እና በደንብ ዛውካሜራየዞያለትምምን አይነት ውጤቶች አሉ ማለት ስማቸው? ረከቦት አለ፣ ጠረጴዛ አለ፣ የጅማ ሶ እግወንበር፣ አባጭፋር ሞዴል ወንበር አለ፣ ጨረቃ እግርም አለ፣ የተለያዩ አሉ። አሁን አዲስ የመጣ ረከቦት ነውጅማ አባጭፋር ሙዚየሙ ያለው አይነት ነው። ወጥ አይደለም። የሙየሙ ወጥ ነው። እኛ ደግሞ እንደዚህ አድርገን ሰራ ነው

እነሱ እሺ። እነዚህስ? እነሱ ከተቆላ በኋላ የሚደረግበት ነው። ቡና ማውጫ። ይሄ የጀበና ማስቀመጫ ነው። የማንቆርቆሪያ ይሆናል፣ ግን ከእሱ ጋር ነው። ይሄ አብሮ ኮምፕሌት ነው የሚሸጠው። ከሱ ጋር ሰርቪስም አለው። ረከቦት ነው። ቡራቡሬ አሳ ቅርጽ ረከቦት የሚባለው ነው። አሳ ቅርጽ በሁለቱም ይቻላል። ኮምብሌት እንደዚህ ነው። በአንድ ጊዜ ሁለቱንም መጠቀም አይቻልም። እንዴት እንደዚህ ሰራችሁት? ከተፈለገ አሁን ይሄ ሊቆሽ ይችላል። እንደዚህ በሁለቱም ሳይድ ማድረግ ይቻላል። አሁን እኮ የእንጨት ረካቦቶችን ብዙ ብዙ ሰዎች ማይበርጡት እርጥበት ስለሚነካው ይቆሽሻል፣ ይበላሻል። እንት ደግሞ ስለሚይስ፣ ስለዚህ በዚህ ተጠቅሜ ተጠቅሜ ካረጀብኝ ወይ ከቆሸሸብኝ ደግሞ። በይ የአሳ ቅርጽ ነው። የአሳ ቅርጽ ነው። 750 ብር ነው አን ላይ ዋጋው። ፌር የሚባል ነው ወይ ፌር ነው ካለው፣ እንትን አንጻር ከማቴሪያል ውድነት አንፃር ከምናምን ፌር ነው፣ ፌር ነው። በእውነት እኔ ለመጀመሪያ ጊዜ ነው አሁን ጅማ የመጣሁት። ከምሰማቸው የእንጨት ውጤቶች ከማውቃቸው በጣም የተለዩትን ነው እያየ ያለሁት። ለዚህም አዲስ ነኝ ለዚህኛውም ረከቦት አዲስ ነኝ። አሁን ይሄኛው መክተፊያ ነው፣ እችኛዋ መክተፊያ ናት። እሱ ደግሞ መዳመጫ ነው። መዳመጫ ለቪዛ እና ለተለያየ ነገር። ይሄ ቪዛ ነው፣ ይሄ ቪዛ ነው፣ መዳመጫ ነው። ስንት ናቸው እነዚህ ይህኛው ሰባት መቶ ብር ነው ሰባት መቶ መክተፊያው ስድስት መቶ ብር መሸጫው አይደል ነው ወይስ ሲከራከሩ መሸጫው መሸጫው ነው በጣም አሪፍ እንግዲህ ተመልካቾች እያሳየናችሁ ያለነው ድማ ከመጣን አይቀር በፍጹም ሳናይ ሳንጎበኝ ደግሞም ሳንሸምት የማንሄደው ነገር የእንጨት ውጤቶችን ነው ለቤት ውስጥ ከምንገለገልባቸው መቀመጫዎች፣ ጠረጴዛዎች፣ ረከቦቶች በጣም ብዙ። ውጭ ደግሞ ጌጣጌጦች አሉ፣ የሚቀመጡ አይደል? እስቲ እነሱን አሳይ። እነሱ አሁን በጀበና ነገርራ፣ ፎቶ መደርደሪያ ነው። ፎቶ መደርደሪያ ነው፣ ብዙ ሰው ቤት አለ። ዲኮሬሽን ነገሮች ማስቀመጫ፣ ፎቶን ብቻ ሳይሆን አይደል? አረ ይነቃቀላል። መሄድ ብፈልግ ይህንን ረጅሙን ተነቃቅሎ እኔ ቤቴ መገጣጠም ይቻላል። አንዱ አንዱ ጋር ቢያልፍ ችግር የለውም። ሁሉ ተመሳሳይ ናቸው። በምን በሚስማር አይደለም? እንደ የጣበቀ በካቻቢቴ። በካቻቢቴ? አዎ ካቻቢቴ ያለ ማጥበቅ ነው። ይሄ ይሄን ያጠብቃል ከስር ደግሞ ካቻቢቴ በካቻቢቴ ማሰር ነው እና በጣም ሲንትላ ይዞም ለመንቀሳቀስ ይሆናል ማለት ነው። አዎ ይሆናል። እነዚህ ሁለት እቃዎች እኔ ቤት አሉ። ከዚህ በፊት የስራ ባልደረቦች ለስራ ጅማ በመጡ ሰዓት ላይ ለማስታወሻነት እነዚህ ሁለቱን አጥተውልኛል። ወይራ ነው ወይራ። ይሄ ይሄኛው ስኳር ኮር እጣን፣ ሁለቱም እሱ እሱም ለስኳር ለእጣን ይሆናል። ይገርማችኋል ከመጣ ሰዓት ጀምሮ እንደ ጌጥ ቤት ውስጥ አስቀምጨዋለሁ ምንም የተጠቀምኩበት አደለም። አይ መጠቀሚያም ነው ጠቀምኩ፣ መገልገያም ነው፣ ሁለቱም ይሆናል። ይዋት በእናታችሁ አታምሮ! በጣም በጣም ያማምራል። እችኛዋ ደግሞ የጨው መነስነሻ ሰወልት ፒዩት ቀዳዳ ቀዳዳ አለው። እችኛ የስቴኪኒ ናት። ስቴኪኒዋ ችትና ከዛ ማስቀመጫዎቹ ማስቀመጫ አለ። ይሄ የጨው መነስነሻ አለ። ከዚህ እንደ ብሎን እንደ ብሎ እንደ ብሎን ይጠብቃል፣ እንደ ብሎን ይፈታል። እዚህ ጋ ሲጠብቅና ሲላለ እዚህ ጋ ምን ይሆናል? ውስጡ ቀዳዳ ስለሆነ ፈትቶ ብቻ እንደዚህ ለመጨመር ነው፣ መጠቀሚያ ነው። ከበርኩማዎቹ በርጭማ በርኩማ ነው፣ በርጭማ ይባላል፣ ወንበር ይባላል። ወንበሮቹ ከነዚህ ጌጣጌጥ ወይም ፎቶ መስቀያዎቹ ከረከቦቶቹ ያለፉ ጅማ ላይ የእንጨት ውጤቶች በጣም ብዙ አይነት ነው ያሉ። እነዚህን ነው እኛ የምናቃቸው በደንብ የምናውቃቸው አለ። አሁን ይሄ ወጥ ነው። ምን ያህል ጊዜ ነው የሚፈጀው እነዚህ ለመስራት? ግን እኚህ ኦልሬዲ የሚሰሩት ወረዳ ላይ ነው። ወረዳ ላይ ታጅቶ ወደዚህ ይመጣል። ከተሰራ ፕሮሰሱ ካለቀ በኋላ እዚህ ቅብ ነው። ቅብ ይቀባል። ከዛ እዚህ ይደረጋል። ጅማ ከተማ ውስጥ አይደለም ገጠር ውስጥ ነው። አያችሁ፣ እኔማ አሁን በጣም ላሳያችሁ የፈለግኩት የነበረው ነገር ከምናየው መቀመጫ ወይንም በርኩማ በርጩማ አሰራሩን ላሳያችሁ በጣም ፈልጌ ነበር፣ ግን ጅማ ከተማ ውስጥ አይደለም የሚሰራው፣ ወረዳ ላይ ነው። በጣም ወጣ ያለ ቦታ ነው። እዛ ተሰርቶ ያለቀለት ነገር ነው እዚህ መጥቶ ቅብ ብቻ የሚቀባው ስለተባለ ነው። እንግዲህ ላስጎብኛችሁ ብዬ ነው። በጣም ደግሞ የሚከብደው ሁለት ወንበሮች እንደዚህ ተገጣጥመው ነው እንደዚህ ነው የነበረው እንደዚህ የሚያወጡት ፈልቅቀው ማለት ነው በጣም ይከብዳል ከአንድ ግንብ ላይ እንደዚህ የነበረውን ሁለቱን ፈልቅቀው ምንም ማሽን ሳይጠቀሙ በእጅ ብቻ እንደዚህ ፈልቅቀው የሚያወጡት እና ለዛ ነው እና እንጨት ፍጆታው በጣም አለው ከዛ አንጻር በጣም ከባድ ነው፣ ወንበር አሰራሩ። እቺያ ቆሪት ባላለች ቆሪ፣ ቆሪ ጉንፎ መቢያ፣ የገንፎ መቢያ እና ቆሪ የሚባል ደግሞ የኦሮሚያ ምግብ፣ ቆሪ ራሱ መቢያ። ስለዚህ በምግቡ ስም ነው። አዎ። እሱ ደግሞ እንትናት ወንበር ናት፣ ተጣጣፊ ወንበር እንደዚህ ማለት ነው። ሲፈለግ፣ አዎ፣ ሲፈለግ እንደዚህ ይያዛል እና፣ በጣም ሲምፕል ነገር ናት። ስለዚህ እሷ ይሄኛው ናት ማለት ነው። አዎ፣ እቺ ብቻ አይደለችም፣ ብዙ አይነት እደ ጥበቦች አሉ። ውስጥ ማየት እንችላለን። ውስጥ እንግባ። አዎ፣ እንግባ። እንዲህ አይነት አንበሳዎች አሉ። አንበሳ፣ አንበሳው በጣም በዌራ እንጨት የሚሰራ ስዕል ነው። እነዚህ ነገሮች ሲሰሩ ወጥ ከሆነ ነገር ብዙ ግራ አይለኝም ቅርጻቸው ማለት ነው እንዲህ ያለው ግን ትሪ ሲሆን ሰፋ ያለ ነገር ሲሆን እድሜው ረጅም ነው እውነት ነው ብዙ ሰው ነው እንዳንቺ የሚለን አዎ እንዳንቺ የሚለን ብዙ ሰው ነው ይሄ ረጅም እድሜ ያለው ዛፍ ነው ሲቆረጥ ከእንደገና ይበቅላል አሁንም ከጎን ይበቅላል። ስለዚህ ይሄ ለምሳሌ እንደዚህ ተቆረጠ፣ ከዛ በቃ ስፋቱ ይሄ ነው፣ ስፋቱ ይሄ ነው። በቃ ምንድነው እንጨቱ እንጨቱ ከረዩ ይባላል። አዎ፣ የወይራ አይነት እንጨት ነው። በጣም ጠንካራ እንጨት። ሌላ በጣም ለየት ያለ ነገር አለ። እነዚህ ናቸው። ብዙ ለየት ያለ ነገር ነው ያለው። ቀጭኔም አለ። ቀጭኔውም ወጥ ነው፣ ግን ተአምር ነው። ደስ ይላል በጣም። እንዲህ አይነት ነገር አለ። እቺኛዋ ምንድናት? ሰርቪስ ናት። ሰርቪሳ ሶስት ተደራራቢ ሰርቪስ ነው። ደስ ትላለች ና ሶስት ሺህ ብር ነው። እና የእውነት ነው። እና መንፈሳዊ እደ ጥበቦችም አሉ በእንጨት የተቀረጹ እነሱ አሉ። ከአንድ ወጥ እንጨት ነው የተቀረጸው። እንዲህ አይነት ነው

ስዕሎች ደግሞ በትእዛዝ እንሰራለን። የሰውን ስዕል ኦልሬዲ እንደ አጫሉ እንዴሳ፣ ብዙ አይነት ስዕሎች አሉ። ብሔር ብሔረሰቦች ይሄ በጣም ያምራል። ኢትዮጵያዊነትን የሚገልጽ በጣም አብሮ መብላትን እውነት ነው። ቀርቧል ጭሱ ሁሉ ይታያል። በጣም ያማምራል። እናመሰግናለን መሰግናለን። እንግዲህ የሚመጣ ሰው አንዱ የሚጎበኘው ሱቅ ይሄ ነው ማለት ነው። የእውነት ነው። እሺ፣ በጣም አመሰግናለሁ። እሺ፣ ደህና አሁን፣ እሺ፣ ሰላሙን የተለያዩ የእንጨት ውጤቶችን እያየን ነው። ሰላም አሌይኩም። በእንጨት የተሰሩ የስጦታ እቃዎችም አሉ ስለተባለ እስቲ ልጠይቅ። ሀይ፣ እንዴት ነሽ? ሰላም ነሽ ወይ? በዓል እየደረሰ ነው። ይሄ ተወከልቱ አላህ ነው የሚለው። ተወከልቱ አላላህ ምን ማለት ነው? በአላህ መመካት ማለት ነው። በአላህ መመካት እነዚህ እርግቦችም አሉ። ይሄኛው በአረበኛ የተጻፈ ይሄ ደግሞ በአረበኛ ነው። የትም ብትሆን አላህን ፍራ ነው። እነዚህ እርግቦችም ታሪካ ከፈቀደ ማለት ነው። አዎ ኢንሻአላ ያለሱም የሚሆን ነገር የለም። እነዚህ እነዚህ የእጣን ናቸው። የጣን የሱካር የቡና ቀላል ናቸው። ደግሞ ደርቆ የወጣለት ነው አይደለም። በጣም ያምራሉ። ቆንጆ ናቸው። የቡና ነገር ማንቆርቆሪያም ደስ ደግሞ ኮሚሽን ደስ ይላል፣ ለሚወድሰው በዚህ አድርጎ ማቀዝቀዣ ነው። ይሄ ደግሞ የትኩስ ነገር ነው። እሺ፣ በጣም አመሰግናለሁ። እሺ እኛም እናመሰግናለን፣ አመሰግናለን መታችሁ ስለጎበኛችን። ሌላም ነገሮች ጅማ ውስጥ ብዙ ነገር ስላለ ጎብኙን። ይሁን በጣም ተመችቶናል፣ ቆይታችንን ወደነዋል። በጣም እናመሰግናለን። አመሰግናለሁ። መልካም ጊዜ። እሺ፣ አንቺ ጋርስ ምን ለየት ያለ ነገር አለ? ይሄ ምንድነው? እነዚህ የህፃን የስኳር፣ የቡና፣ የህፃን ማስቀመጫ። ግን ጅማ በቃ እያንዳንዱ ነገር ለእጣን ይሆናል ማለት ይቻላል። ለእጣን ለቡና ዱቄት ሱእኳ እ አሁን በርንሽ ይዟት ነው እንደ መታመት አድርገን ነው መንከር ሳይሆን እንደ ቆይ፣ አይሰበርም። ስ እ አልገባኝ ነገር እሱ ነው። መታችሁስ መታችሁ አይደል? እን አይሰበር እንጨት አይደል ማለት ደረቅ ነው። ለምሳሌ የሆነች እቃ ነበረች ማለት ነው የመጣልኝ ከዚህ እና አንድ ቀን እንደው እቃ መሰብር አልነበርኩም ግን ድንገት ወደቀ ተሰበረች

አሪፍ ነው። እዚህ ጋ ይሄ እሺ ነው፣ ምንድን ነው አጋዘ፣ ትናንት ሁለት መቶ ብር። ከሌላ ቦታ የመጣ ሰው ነው የሚገዛችው? ወይስ እዚሁ ከተማ ውስጥ ያለው? የክፍለ ሀገር ሰው፣ የሌላ ሀገር ሰው ነው የሚገዛት እንጂ እዚህ ሀገር ሰው። ግፋቢ ነው ረከቦት፣ ግፋቢ ነው ረከቦት። አንዱ ሲያልቅበት ወይ ያረጀበት ለመቀየር፣ ከዛ ውጭ የሌላ ሀገር ሰው ነው የሚገዛት እንጂ፣ ቤት ውስጥ አብዛኛው ሰው አይጠቀምባቸውም፣ አይጠቀሙም። ድንገት የጀበና እነዚህ አሁን ትኩስ ነገር ማስቀመጫ ናቸው። እነዚህን እና የጠንቃ ነው። አብዛኛው የዚህ አካባቢ ሰው የሚገዛ ነው እንጂ ቤት ውስጥ አዲስ አበባ አካባቢ ያለ ነው ይመስላል። እዚህ ብዙም አያዞትሩም። እና ሶስት እግር ወንበሮችን እነዚህ እነዚህ እንደ ሳይዛቸው ይለያያል፣ ከሺ አምስት እስከ ስምንት መቶ ብር እቺ ነገር አይኔ ውስጥ ገባች። እቺ የእጣን እናት በቃ ብያችዋለሁ። እዚህ በጣም የእጣን ማስቀመጫ ይበዛል። በጣም አሪፍ። እሺ፣ እናመሰግናለን። መሰግናለን። እሺ፣ አመሰግናለሁ። መልካም ጊዜ። እሺ፣ የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ቆይታችንን በ120 ፕላስ ጅማ አድርገን የጅማን የእንጨት ውጤቶች እየጎበኘን አብረን ቆይታ አድርገናል። ከኛ ጋር ስለነበራችሁ ስለሰጣችሁን ጊዜ ሁሉ እጅግ አድርገን እናመሰግናለን። በጣም በእርግጠኝነት ጅማ ስትመጡ የምትሸምቷቸውን የምትገዟቸውን የእንጨት ውጤቶች ቀደም ብላችሁ በዚህ ፕሮግራም እንዳያችሁ ተስፋ አድርጋለሁ። አብራችሁን ስለነበራችሁ እናመሰግናለን። ደህና ቆዩ።